ቤተሰቦች ዛሬም ሀይሚና ቡራ በስቶሪያቸው ላይ ወሳኝ መልእክት አስተላልፈዋል። በተፈጠረው ነገርም ሀይሚ የቲቶክ ላይ መታቀውጠዋል ላይ ከቡራ ስጀምርላችሁ፣ አስታውስ ህይወት ያለህን ነገር ከመቀማቷ በፊት ተደሰትበት ብሏል። በህይወታችን ላይ ዋነኛና ቀዳሚ ስኬት ደስታ ነው። ህይወት በተለያየ መንገድ ልትወስደን ትችላለች። ነገር ግን በተሰጠንና ባገኘነው አጋጣሚዎች ሁሉ ደስተኛ ለመሆን መሞከር ነው። ቡራ የሚያስተላለፈው ያንን ነገር ነው። እኔና ሀይሚ በቅርቡ ዱባይ ሄደን ተደስተን ፏፈሽ ብለን እንመለሳለን አይነት ነው

ወደ ሃይሚጋ ስመጣላችሁ መሄድ ከፈለጋችሁ በሬ ክፍት ነው፣ መመለስ ግን አይቻልም። እንኳን እናንተ ወሳኝ አልፏቸው ሄደዋል በማለት ስቶሪ ላይ ያስቀምጣለች። ምንድናቸው፣ እነማን ናቸው የሚለውን ነገር እነግራችኋለሁ። ግን ማንም ይሁኑ ማንም ሀይሚ መሄድ ከፈለጋችሁ ጥር ግበሉ፣ ደግማችሁ ግን ወደ ህይወቴ መግባት አትችሉም የሚል መልእክት እያስተላለፈ ነው። በቲክቶክ ላይም ኮስተር ኮስተር ቅንድም መስቀል ለወላዋይ፣ ላስመሳይ፣ ለውሸታም፣ ለወረኛ፣ ለጉረኛ፣ ለምቀኛ ኮስተር ኮስተር ቅንድም መስቀል እያለች እንግ? ውጠው መታለች። በዛው መልእክቷን እያስተላለፈች ነው ሃይምዬ እንደዚህ ለማለት ምን አነሳሳት የሚለውን በደንብ የምነግራችሁ ይሆናል። በኮሜንት ላይ እነ ሐብትሽ የቡራ ወንድም እነቢካ ጎበዝ ቀጢበት አወቅ እንድብስ ቀይ ይሰቀል እያሉ ይገኛሉ። እያበረታቷት ማለት ነው። ሀይሚዬ በነገራችሁ ላይ እና ቡራ ሁለቱም ስቶሪያቸው ላይ በጣም ገራሚ ገራሚ መልክቶችን ነው የሚያስተላልፉት፤ ውስጣቸው ያለውን ስሜት እየሆነ ያለውን ነገር አንዳንድ ነገሮችን እንግዲህ ያው ብዙ ጊዜ ሆኗቸዋል እያስተላልፉ ያሉ እስቶሪያቸው ላይ ከዛም በመቀጠል ሀይሚዬ ደግሞ የተሰማትን ስሜት በቪዲዮ ጭምር ቲክቶክ ላይ መታ። ያው በዘፈን በአግቦ እየተናገረች ትገኛለች። ዛሬ እንግዲህ ለወላዋይ ለአንደኛም ለወሬኛም ለጉረኛም ለሁላችሁም የሆነ ኮስተር ማለት ቅንድ መስቀል ነው፣ የራሳችሁ ጉዳይ፣ እኔ መስሚያ ጥጥ ነው እያለች ነው እያስተላለፈች ያለው። በተለይ ሀይሚዬ ሶስት ቀን ምናምን ብዙ ነገሮችን ያው ለሚገባው ይገባዋል። ስቶሪ ላይም የተለያዩ ቦታዎች ላይ እያስቀመጠች ነው። እነዛ ሰዎችም ያን ነገር እያዩ ግን ያልገባቸው እየገባቸው ያልገባቸው መስለው ቀጥለዋል ማለት ነው። ቤተሰቦቼ እንግዲህ ሀይሚዬ የዛሬው ዘፈን ለእነማን ነው ካላችሁ በጣም ብዙ ሰዎች ትናንትና የሀይሚን ፎቶ ፕሮፋይል በማድረግ ነገር ግን ቡራንና የቡራን እናት ዘቅዝቀው — እንግዲህ እናት እንዴት ትዘቀዝቃለች? ሲረግጡ ነበር ሲሳደቡ ነበረ። ሙሉ ደግሞ ገስት ላይ ብታዩ የሀይሚ ፕሮፋይል ነው። ምን ባለት በቃ የሀይሚ ፕሮፋይል አድርጎ ቡራንና የቡራን እናት ዘቅዝቆ መሳደብ ቤተሰቦቼ ምን ይባላል? በፊት ለፊት የሚገኙት ሀይሚና ቡራ ናቸው። ከነሱ ጋር ችግር ካለባችሁ ከነሱ ጋር መጨረስ እንጂ እንዴት ልባችሁ አስችሎ እናት ዘቀዘቃችሁ? ለዛውም ደግሞ ዛሬ የተናገረችሁ ለአስመሳይ ለወላዋ እያለችው የእሷን ፕሮፋይል አድርጋችሁ የቡራን እናት መሳደብ፣ ቡራን መሳደብ። ዛሬ ግን ቪዲዮ ስሰራ አይታችኋል። ቪዲዮ የሰራችሁ ቤቷ ነው፣ ግን ከኋላዋ የቡራና የእሷ ፎቶ ነበረ በትልቅዬ እንትን አሰርታ ያስቀመጠችው፣ እና ያንን እንኳን አይታችሁ መረዳት ትችላላችሁ። ችግር ካለባችሁ ቀጥታ ከሀይሜ ከቡራ ጋር መጨረስችኑ። ቤተሰብ ጋር ሄዳችሁ እንደዚያ አይነት ነገር ማድረግ በጣም ከባድ ነው። ሀይሚዬን አድናቂ መስላችሁ፣ ነገር ግን የእሷ የሆነን ነገር ደግሞ መሳደብ በጣም ያሳዝናል። ዛሬ እንግዲህ ይገባችኋል። ለወረኛም፣ ለጉረኛም፣ ለምቀኛም፣ ላስመሳይ፣ ለወላዋይ ኮስተር ነው የምልባችሁ። አላስመስልም ከዚህ በኋላ የራሳችሁ ጉዳይ። ምንም ነገር አታመጡም የሚል መልእክት ነው የላከችው። ሀብትሽም አው ይሰቀል ቅንድቡ ይሰቀል እያለ ነው። ቢኪ ግን ሙድ እያያዘ ነው የትኛውን ቅንድብሽ ነው የምሰቂው እያለት ነው። ቤተሰቦቼ በቃ ሀይሚዬ መልእክት ነው። እያንዳንዱን ነገር ስቶሪ ላይም እንደገና ደግሞ የእሷ አድናቂ ነበራችሁ ግማሾቻችሁ። አሁን ተቀይራችሁ ነው በእሷ ስም ሆናችሁ ሌላ ሰው የምትሳደቡት እናንተ። ለእናንተ ነው መልእክቱ። ዛሬ ሀይሚዬ ላከችው ስቶሪ ላይ ግን በጣም ቆይታለ። ብዙ ጊዜ ስቶሪ ላይ አንዳንድ ነገሮችን ስታስቀምጥ እነዚህ ደግሞ አጠገቧ ላሉ ሰዎች አጠገቧ ሆነው ግን እሷንና ቡራን ለመጉዳት ደፋ ቀና የሚሉ ሰዎች አሉ። ለእነሱ ነው ቤተሰቦች። ቡራም ደግሞ ህይወት አጭናት። በፈለጋችሁበት መንገድ ሳትሆን በፈለገችው መንገድ ነው የምትመራችሁ ባላችሁ ጊዜ ደስ ተኛ ለመሆን ሞክሩ፣ ተደሰቱ እያለ ብዙ ነገሮችን እያስተላለፈ ይገኛል። እንደዚሁም ደግሞ ለእናቱ ቃል የገባላት ነገር አለ። ያው አውቶ ባይናገርም ግን ስቶሪ ላይ የሚያደርጋቸው ነገሮች እናቴ ለአንቺ ብዙ ነገር አረግልሻለሁ ገና ቤት፣ እንደገና መኪና፣ ብዙ ነገሮችን በቃ ሼር እያደረገ ነው። ልባቸው ያለ የተሰማቸውን፣ አጠገባቸው እየሆነ ያለውን ነገር እያንዳንዱን ፊሊንግ ነው እያመጡ ስቶሪ ላይ የሚያስቀምጡት። በነገራችን ላይ ቤተሰቦች፣ ማንም ሰው ቢሆን ስቶሪ ላይ የሚያደርጉ የተሰማውን ስሜት ነው። እኔ ግን ስቶሪ ላይ በነገራችን ላይ የተሰማኝን ስሜት አላስቀምጥም። ለምን እነዛ ሰዎች አውቀው የተሰማኝን ስሜት እንዲያውቁብ ስለማ ስለልፈልግ እና ስቶሪ ላይ አንዳንድ ሰዎች በቃ በእንደዛ ነው ስሜታቸው ስሜታቸውን የሚገልጹት። ሀይሚዬ ግን እናንተ ጫነ ስላደረጋችሁ ዙሩን ሀይሚዬም ዛሬ ጫና አድርጋ በደንብ እንዲገባችሁ አድርጋ ነው መታ የነገረቻችሁ ያለችው። መቼም ከዚህ በላይ በጥብጣ አግታችሁም በሀይሚ ስም ቡራንና እናቱን የምትሳደቡ ሰዎች ኧረ ወደ ራሳችሁ ተመረሱ፣ ወደ ራሳችሁ ላይፍ ተመረሱ። እንደ እነሱ ምን አደረጉ? ምንም እኮ ያደረጉት ነገር የለም። ስራ ነው፣ እየሰሩ ነው፣ አለቀ። ህይወታቸውን እየቀየሩ ነው። ቤተሰብ ጋር ሲደርስ ደግሞ በጣም ያሳዝናል። በተለይ ቡራ ከዚህ በፊት ቤተሰቤን ሳይሆን እኔን ዘግዝጉ ከፈልጋችሁ ብሏል፣ ሰምታችኋል። እና የዛሬው ዘፈን ለእናንተ ነው።